የኢትዮጵያን ህብረ ብሔራዊ አንድነት ለማጉላት የክነ ጥበብ አበርክቶ ማጠናከር እንደሚያስፈልግ ይታመናል። በዛሬው እለትም እንግዲህ ኪን ኢትዮጵያ የኢትዮጵያ ማንሰራራት ብስራት የተሰኘ የጥበብ ጉዞ ሽኝት መርሃ ግብር ተካሂዷል። በመርሃ ግብሩ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ተገኝቷል። ከ50 በላይ ብሔር ብሔረሰቦችን ባህልና ጥበብ የሚያሳይ የጥበብ ጉዞ በተለያዩ የዓለም ሀገራት ተካሂዷል ይካሄዳል። እንግዲህ ዝግጅቱ የኢትዮጵያን ህብረ ብሔራዊነት በፋሽን በእደ ጥበብና ኪነ ጥበብ ለማስታወቂያ ያለመ የመልቲ ሚዲያ መርሃ ግብር ነው። እንግዲህ በዚህ ጉዳይ ላይ ደግሞ መረጃ ሊያካፍሉን የባህልና ቱሪዝም ሚኒስትር ዴኤታ ነቢዩ ባየ ስቱዲያችን ተገኝቷል። እንኳን ደህና መጡ። እንኳን ደህና ቆየሽ። እስቲ እንግዲህ የኪነ ጥበብ ባለሙያዎች ዛሬ ወደ ተለያዩ ሀገራት ተሸኝተዋልና የዚህ የኪነ ጥበብ ጉዞ ዓላማ ምንድን ነው ከሚለውን ጀምር። እንግዲህ ኢትዮጵያ ሀገራችን በጣም ረጅም ዘመን ታሪክ ያላት በጣም ብዙ መልክ፣ ብዙ ቋንቋ፣ ብዙ የጥበብ አገላለጽ፣ ብዙ ቀለም ያላት በጣም ህብረ ብሔራዊት ብዝሃ መልክ ያላት ሀገር ናት። ይሄ ብዝሃ መልክ፣ ይሄ ብዝሃ ጥበብ፣ ይሄ ብዝሃ ቋንቋ፣ ይሄ ብዝሃ ማንነት ለራሷ የሚጠቅማት ሰፊ ነገር አለ። በአንድ ላይ ለመኖር ሰላምን ለማምጣት የተለያዩ ጥበብ ሊሰጣቸው የሚገቡ ጥቅሞችን የሚሰጥ ብዙ አቅም አላት። ይሄ ጥበብ የምንለው በማህበራዊ መልኩ በየሰው ቤት፣ በየአካባቢው፣ በሰርጉ፣ በሙሾው ጊዜ እንኳን ሳይቀር በሀዘኑ ጊዜ ሳይቀር ሁሉ የሚደረገው በጣም ብዙ ጥበብ አለ። እንደገና ደግሞ በዘመናዊ መልክ ደግሞ የሚገለጸው በጣም ሰፊ ሀብት አለ። ይሄ ሀብት ለራሷ ከሚጠቅማት ባለፈ ለወዳጆቿ በመላው ዓለም ላሉ ሌሎች ጥበብን ለሚወዱ ና የጥበብ ዋጋ የጥበብ ትርጉም ብዙ ሀሳብ ሊሰጣቸው ለሚችሉ የዓለም ዜጎችና ና የዓለም ሰዎች በሙሉ ማሳየት ለሀገር በጣም ይጠቅማል። ጥበብ አንድን ሀገር ውብ በሆነ ጣዕም ባለው መልክ ለሌሎች የሚያሳውቅ ነው። ብዙዎቻችን አሜሪካኖችን በሆሊውድ ፊልም ነው ያወቅ ናቸው። ህንዶችን በህንድ ፊልም ነው ያወቅ ናቸው ጥቁር አሜሪካውያንን በሙዚቃቸው በራፕ ሙዚቃ ያወቅ ናቸው። ጀማይካያኖችን በሬጌ ሙዚቃ ነው ያወቅ ናቸው። የአፍሪካ ምዕራብ አፍሪካ ያሉ ማዕከላዊ አፍሪካ ያሉ ወንድሞቻችንን በአፍሪካ ሙዚቃ ነው ብዙ ያወቅ ናቸው። ኢትዮጵያም ሌላው ዓለም ሊረዳት ከታሪኳ ባሻገር ከባህሏ ባሻገር ከአትሌቶቿ ከስፖርቱ ጀግኖቿ ባሻገር ከጀግንነት ታሪኳ ባሻገር በጥበቧ ሊያሳውቃት የሚችል ብዙ ሀብት ያላት ነው። እና ይህንን ሀብት ወደ ውጭ ሄደው የሚያስተዋውቁ ልጆቿን አሰባስባ ስትልክ ከዚህ የሚገኘውን ነገር ሁሉ ለማግኘት አልማ ነው ማለት ነው። ይህ ጉዞ እንግዲህ ኪነ ጥበብን በመጠቀም ሀገር ለመገንባት ገዢ ትርክት ለመገንባት እንዲሁም ደግሞ ይህን ገዢ ትርክት ደግሞ ለማስረጽ እንደው ያለው ሚና ምንድን ነው ይላሉ እንግዲህ። ሀገር መልካም ምድሯ ሸለቆ ተራራው ወንዙ እንደገና ሰው ባህሉ ማንነቱ፣ ይሄ ሁሉ ያለበት ነው። ይሄ ሁሉ ነገር አገር ተብሎ ግን በእዝነ ልቦና፣ በእዝነ ሕሊና እንዲከሰት እኔም አንቺም ለምሳሌ ኢትዮጵያ ስንል አንድ ስሜት፣ አንድ ሀሳብ፣ አንድ በስሜት የታሸ ትዝታ እና ተስፋ እንዲኖረን የሚያደርገው ጥበብ ነው። ይህ ደግሞ በጥበብ የሚሰራው የወል ትርክት። የጋራ ትርክት፣ እኔ አንቺን አንቺ እኔን ማወቅ የምትችይበት የውበት መገለጫ። ሰው በንግግር ሊተዋወቅ ይችላል። ከፋ ባለም ጭቅጭቅ ሊተዋወቅ ይችላል። ግን በጥበብ ደግሞ የሚተዋወቀው መተዋወቅ በጣም በጣም ከፍ ያለ ነው። አንቺ ከሰሜን ብትመጪ እኔ ከደቡብ ብመጣ ኢትዮጵያ የኔን ጭፈራ አንቺ ስትጨፍሪ የኔ አንቺን ሙዚቃ ነኝ ስጫወተው የበለጠ አንቺን ለማወቅ እነሳሳለሁ፣ አንቺን ለመውደድ የበለጠ እሄዳለሁ። ምስራቅ ኢትዮጵያ ያሉትን የዜማ አይነቶች ለማዜም ስሞክር ወይም የሚያዘሙ ድንቅ ልጆችን ስሰማ ያን አካባቢ ወንድሞቼ አይነቶች ለማወቅ እችላለሁ። ምዕራብ ኢትዮጵያ ያሉትን በሙሉ መልኮች፣ ጭፈራዎች፣ የሙዚቃ አይነቶች፣ የጥበብ መገለጫዎችን በሙሉ ክዋኔዎቹን በሙሉ ሳይ ለማወቅ እችላለሁ ማለት ነው። ያ እውቀት ደግሞ በፍቅር የሚሆን ስለሆነ ዘላቂ ነው፣ ቋሚ ነው፣ የሚቆይ ነው። በፍቅር የተረታ ነው። ያ ትርክት በፍቅር የተሰራ ይሆናል። በፍቅር የታነጸ ይሆናል። በፍቅር የታነጸ ነገር ደግሞ በቀላሉ አይሸረሸርም እና ጥበብ በዚህ አይነት ለሀገር አንድ ሀሳብን የወለ ሀሳብን ሀገር ምን ማን ምንነቷን ያ ደግሞ ገዢ ሆኖ ለእለት ተዕለት ሕይወቷ፣ ለኢኮኖሚያዋ፣ ለልማቷ፣ ለጥረቷ፣ ለትጋቷ ሁሉ እንድትነሽ ያደርግሻል። ልስራላት ኢትዮጵያን ብለሽ ስትይ የትኛዋን ስትይ? የምትወጃት የምትወጃት አይምሮች ውስጥ የተሳለችው ልክ ቀደም ሲነጋሽ ጥላሁን ሀገር ብለው ሲያለቅሱ በእንባቸው ሲያደርጉ ወጣቶች አሃ፣ ምን ሞትላት ሀገር ለካችኛዋ ናት? ብለው በአይምሯቸው እንደተሳለው እነ ሂሩት በቀለ እነ ብዙነሽ በቀለ ሲጫወቱ እንደተሳለው፣ አሁንም ያሉ ወጣቶች አንዳንድ አሉን እንደዚሁ ሀገርን በደም መሳል የሚችሉ ያ ኃይል ያለው በመሆኑ የሀገር መገንቢያ ትርክት ማስረጫ መስሪያም ማስፋፊያም ሆኖ ጥበብ ሊሰራ ይችላል። በሀገራችንም ብዙ አገልግሏል። በዘመናት ውስጥ እንዲህ አይነት እውነት አሁን ላይ ብዙዎቹን ምን ያስታውሳቸዋል? በፊት የነበረውን ህዝብ ለህዝብ ከዛ ጋር በጣም ተመሳሳይነት አለውና እንደ አሁን ላይ ከዛ አንጻር ምን አይነት ህዝብ ለህዝብ ልክ 39 ዓመት ሆኖ የሚቀጥለው አመት 40 አመት ይሆነዋል። በጊዜው የነበሩት የጥበብ ሰዎች ትልልቆቹ፣ ጀማሪዎቹ በጣም ብዙ ሀገራት ሄደው የኢትዮጵያን ባህል፣ የኢትዮጵያን ሙዚቃ፣ የኢትዮጵያን ጭፈራ፣ የተለያየውን የጥበብ መልክ አሳይተው ነበረ። ይሄ በጣም ትልቅ በኢትዮጵያ ውስጥ ትልቅ የጥበብ ምዕራፍ ነበር። አሁን ደግሞ ከዛ ምዕራፍ እንግዲህ 39 ዓመት ረጅም ነው። በመሀል ምንም የጥበብ ጉዞ አልነበረም ማለት አይቻልም። በግል አንዳንዴም በተለያዩ መንገዶች የሚሄዱ እንቅስቃሴዎች ነበሩ። ግን የህዝብ ለህዝብ በጣም ትልቅ የጥበብ ጉዞ ነበር እና የእሱን አይነት ግዝፈት ያለው የጥበብ ጉዞ ማድረግ ሁሌ ምኞት ነበረ። ዛሬ እንግዲህ ሄደን አሁን ከዛው ከሽኝቱ ነው የምመለሰው። የኢትዮጵያ ህዝብ ተወካዮች ምክር ቤት አፈ ጉባኤ የተከበሩ አቶ ታገሰ ጫፎ ሰንደቅ ዓላማ ለቡድኑ አስረክበው እንደ አትሌቶቻችን ያንን ተረክበው በመላው ዓለም ኢትዮጵያን ጥበቧን፣ ባህሏን ለማሳየት እንግዲህ አሁን ዛሬ ሸኝተናቸዋል። የሽኝት ፕሮግራም ነበረ። በዛ ፕሮግራም ውስጥ ወደ አምሳ ያህል ኢትዮጵያን ብሄር ብሄረሰቦች፣ ድምጾች፣ መልኮች፣ የጥበብ መግለጫዎች፣ ጭፈራዎች፣ ዳንሶች በጣም አዳዲስ የሆኑ በዓለም የሙዚቃ ሰንጠረዥ ውስጥ ሰብረው ገብተው ኢትዮጵያን ሊያስደምጡ የሚችሉ ቅንብሮች ያሉባቸው ድንቅ እይታዎችን ተመልክተናል። የሰርከስ ጥበብ ነበረው። ፊልም አጭር ፊልምም እንደዚሁ በመሀል አለው እና እንደ መልቲሚዲያ አይነት ትርኢት ነው ይሄ በመላው ዓለም በሚሄድበት ጊዜ ኢትዮጵያን አዲስ መልኳን አዲስ ተስፋዋን። ቃሉም እንደሚለው ኪን ኢትዮጵያ የኢትዮጵያ ማንሰራራት ብስራት ነው የሚለው። በሰባ ሰባት የነበረውን ችግር ተመርኩዞ የሄደው ህዝብ ለህዝብ የምስጋና ጉዞ ነበር። የአሁኑ የብስራት ጉዞ ነው። ብስራቱ ምንድን ነው? ኢትዮጵያ እየተነሳች ነው። ኢትዮጵያ እያንሰራራች ነው። ኢትዮጵያ ራይዚንግ ነው የሚለው እንግሊዝኛው። ኢትዮጵያ አሁን በድርቅ በረሃብ ሰዎች በተቸገሩባትና የውጭ እርዳታ በመለመን ላይ የተንተራሰች የተንጠለጠለች ሀገር ሳትሆን አሁን ራሷ አርሳ በልታ ልጆቿን አሳድጋ ዛፍ ተክላ ግሪን አገር አድርጋ ራሷን ለመመገብ የስንዴ እርሻ በሰፊው እያደረገች ከተረጅነት ለመውጣት ራሷን በጣም አጠናክራ ከተሞቿን እያሳመረች እያስተካከለች የጋራ ቦታዎችን እያሰፋች ያለች ሀገር ናት። ኢትዮጵያ እየተነሳች ናት፣ ያንሰራራች ናት። ይሄ ማንሰራራት ብስራት ነው። የበፊቱ የድጋፍ ምስጋና ነው። አሁን በዚህ አይነት ስሜት በብሩህ ተስፋ በብሩህ መጻኢ እድልን የማየት መንፈስ የተቃኙ በጣም ያምሩ የሚጣፍጡ ድምጾች፣ ዜማዎች፣ መልኮች ያሉበት መሳሪያዎች የሙዚቃ መሳሪያዎች የተካተቱበት ትርኢት ነው። በዚህ ምሳሌነቱ ከዛኛው ህዝብ ለህዝብ ቀጥሎ የመጣ ትልቅ ትርኢት ነው ለማለት ይቻላል። በመሀል በግል ከያንያን ይሰሩት የነበሩት ነገሮች ኢትዮጵያን አስተዋውቀዋል። ትልቅም አስተዋጽኦ ያላቸው ናቸው። ኢትዮጵያ ሁልጊዜ ታመሰግናቸዋለች። ይሄ ግን በሰፋ ባለበት ኢትዮጵያን ጥግ ሁሉ የሚያማክል ሆኖ በመሄዱ ለየት ያለ ጉዞ ያደርጋል። ከዚህ የጥበብ ጉዞ ምን እንጠብቅ? ምን ውጤት እንጠብቅ? እንግዲህ፣ ጥበብ ቅድም እንዳልኩሽ ሰውን ያሳውቃል፣ በፍቅር ያተዋውቃል። ማንም ወቀኝ ሳቲው ራሱ ተነስቶ ሙዚቃሽን ሰምቶ ተጫውቶ። ለምሳሌ አንዱ ሙዚቃ የጉጂ የአካባቢ ሙዚቃ አለ፣ በፊሽካ የሚጫወጡት በጣም በነበሸ፣ በጣም ታዋቂም፣ ጎበዝም፣ አዳዲስም ሙዚቀኞች አሉበት እና አሁን እሱ ድምጻዊ ዛሬ ፊሽካውን እየተጫወተ የነበሩትን አምባሳደሮች ፊሽካ እያስነፋ አብሮ ይጫወት ነበረ። በዛ ውስጥ የፈጠሩት መስተጋብር አየው ነበረ፣ ድምፃዊውና እነኚህ የውጭ ሀገር ዜጎች። ያንን ስመለከት ይሄ ጉዞ በየሄዱበት አገር ኢትዮጵያን በስሜት የሚያስተዋውቅ መሆኑ ይታመንበታል። ያ ሲሆን ደግሞ ብዙ ቱሪስቶች ለመምጣት ይነሳሳሉ፣ ሀገሩን ለማየት ይፈልጋሉ። ይሄ ደግሞ ቱሪዝምን ከፍ ያደርጋል። ቱሪዝም ገቢ የሚያመጣ ምሰሶ ነው፣ የኢኮኖሚ ከዛ በኋላ እንግዲህ ደግሞ የበለጠ አገራችን የኢኮኖሚ ተጠቃሚነቷም ሰፋ እያለ ሊሄድ ይችላል። ባህልም ፖለቲካም ተጽዕኖዋ በዚህ መሰረት ከፍ እያለ ሊሄድ ይችላል። የሚል የመጨረሻ ጥያቄ ላይ ደርሻለሁ። ሰሞኑን ከኪነጥበብ ባለሙያዎች ጋር ውይይት እየተካሄደ ነው የሚገኘውና እንዴት እየሄደ ነው የሚለን በትንሹና። በጣም ጥሩ ጥያቄ አመጣሽ። በስተ መጨረሻ የጥበብ ውይይቶቹ በባህልና ስፖርት ሚኒስቴራችን በተቋማችን አስተባባሪነት ከወረዳ ጀምሮ እየተካሄዱ ነው። በመላው ኢትዮጵያ ባሉ ወረዳዎች አሁን ያሉት ውይይቶች እየተገባደዱ ነው። እነዚህ ወረዳዎች ወረዳ ስንል በጣም በብዙ ሺህ የሚቆጠሩ ወረዳዎች ናቸው። እነዛ ብዙ በሺዎች የሚቆጠሩት ወረዳዎች ውስጥ ያሉ ከያንያን ውይይቶችን አካሂደዋል። እስካሁን የሚነሱት ሀሳቦች በጣም ሀገርን የሚጠቅሙ ለዘርፉም ለጥበብ ዘርፍ ትልቅ አስተዋጽኦ ሊወጣባቸው የሚችሉ መድረኮች መሆናቸውን እየተገነዘብን እየተመለከትን ነው። አሁን የወረዳዎቹ ወደ ዞን ከተማ፣ ወደ ክፍለ ከተማ ከዛ ወደ ከተማ ብሎ በመጨረሻ ደግሞ በፌዴራል ደረጃ በትልቁ ውይይት ይኖራል። አሁን የተነሱ ሀሳቦችን በሙሉ ተቀብለን እንዴት የጥበብን ሙያ የጥበብን ስራ እንዴት አርገን በኢትዮጵያ ውስጥ የበለጠ እንዲፈነድቅ የበለጠ እንዲያብብ ልናረገው እንችላለን የሚለውን ግብዓት ያገኘንበት ነው። የበለጠን ግብዓትም እንደምናገኝበት ተስፋ እናደርጋለን። የባህልና ስፖርት ሚኒስትር ዴታ ነብዩ ባዬ ስቱዲያችን ድረስ ተገኝተው እንግዲህ ሰፋ ያለ ማብራሪያ ስለሰጡን በጣም ነው የምናመሰግነው።